አደይ ድራማ ክፍል ሰላሳ ስምንት እንግዲህ ዴቭና ባርኮት ተያይዘዋል ማለት ነው አንገት ላንገት አደይ እንግዲህ ባርኮት የፍቅር ጥያቄ እንደጠየቃትና አደይም የባርኮትን የፍቅር ጥያቄ እንደተቀበለችው ልትቀበለው እንደፈለገች ለለምለም እየነገረቻት ነበር ነገር ግን ከዛ በፊት ዴቭ ይሄን ነገር ሰምቶ ስለነበር እብድ ሁኖ ባርኮት ከውጭ ወደ ቤት ሲገባ ዴቭ እንግዲህ የተቀበለው በዱላ ነበረ ባርኮት እንግዲህ ውጭ ሌላ ነገር ጠብቆታል አደይን ጥያቄ ከመጠየቁ በፊት ሄዳለች፣ አላገኛትም፣ ሌላ ጓደኛ ይዛለች ብሎ የሚያስባት የፍቅር ጓደኛው ተመልሳ መጥታለች። እሷም ስላገኘችው በጣም እንደተደሰተች እና ወደፊትም አብራው ልትቀጥል እንደምትፈልግ፣ ነገር ግን ጓደኛ እንዳልያዘች ካክስቷ ልጅ ጋር አይቷት ፍቅረኛ እንደያዘች አድርጎ አስቦ እንደ ባት ከዛ በኋላ እየፈለገችው እንዳለች እስካሁን ድረስ ግን አሁን ስላገኘችው ደስ እንዳላት ነግረው ነበረ። የባርኮት የድሮ ጓደኛው መምጣቷ በትንሹም ቢሆን ደስታን ፈጥሮለታል። ነገር ግን ቸኩሎ ላደ የፍቅር ጥያቄ መጠየቁ ደግሞ አሳስቦት ኤላ ቤት ሄዶ እንዴት ላድርግ፣ አደይን እንደማፈቅራት ነግሬያታለሁ። ነገር ግን የድሮ ጓደኛዬ መታለች ያደረገችውም ነገር እኔ እንዳልወደለችኝና እንዳልገፋችኝ ሆን ብላም እንዳልጠፋች አስረድታኛለች። ስለዚህ እንዴት ላድርግ እያለ እንግዲህ ለኤላ እያማከረው ነበረ። ኤላም እንግዲህ ለአደይ የፍቅር ጥያቄ ቸኩሎ በመጠየቁ ጥፋት እንደሆነ ቸኩሎ መጠየቅ የለብም፣ ነገር ግን አደይ ምላሿ ደግሞ እምቢ እንዳለችው ነግሮት ነበር። ባርኮት ሶ እምቢ ማለቷ ግን ጥሩ አጋጣሚ እንደሆነ ነግሮት ከበፊት ፍቅረኛው ጋር መቀጠል እንዳለበት እየነገረው ነበር። ነገር ግን አደይ የሴት ጉዟት መግደርደር ፈልጋ እንጂ ባርኮትን እምቢ ማለት ፈልጋ አይደለም የፍቅር ጥያቄ ስለጠየቃት በጣም ደስ ብሏታል ከባርኮት ጋር መቀጠል ፈልጋለች። ቤት ውስጥ ላሉ ሰዎች ሁሉ ባርኮት ፍቅረኛዋ እንደሆነ ዴቭንም እንግዲህ ይቁረጥልህ ይውጣልህ ባርኮት ፍቅረኛ ሆኗል ከዚህ በኋላ አንተን ደግሞ ፍቅር ተወዳለች ሰው ከፍቅር ጋር መቀጠል ትችላለህ የሚል ነገር ነግራው ነበር ይሄ ነገር ለዴቭ መርዶ ሆኖበታል በጣም አዝኗል በጣም ተክዟል ፍቅር እንግዲህ ያው እየተናደደች ነው አሁንም ቢሆን ነገር ግን ነገር ስለተፈጠረ በትንሹም ቢሆን አደይ ላይ ያለውን ጫና ቀንሶላታል ማለት ነው። በሌላ በኩል ለምለምና ሊዱ በጣም ከባድ ሁኔታ ላይ ናቸው። ሊጋደሉ ምንም አልቀራቸውም። ሊዲያም እግሯን ወደ ኤላ ቤት መሰንዘሯን አላቆመችም። ለምለምም እንግዲህ ሊዲያ ላይ እጇን መሰንዘሯን አላቆመችም። ሁለቱ ሴቶች ሳይጋደሉ እንግዲህ ኤላን ማን እንደሚያገባው አይታወቅም። ነገር ግን ኤላ ለምለምን አሁንም እንደሚወዳት ሊዲያን ግን በጭራሽ እንደማይፈልጋት በብዙ መንገድ እያሳያት ነው። ቤቱም እንድትመጣበት አይፈልግም። ለምለምን እንግዲህ የልደቷ ቀን አዘጋጅተው ሰርፕራይዝ አድርጓት ምርጥ ምሽት እያሳለፉ ነበረ። በዚህን ሰዓትም እንግዲህ ሊዲያ አልሄደችም፣ ምናልባት መጨረሻ ላይ ከመጣች እንጂ ይሄ ነገር ለምለምን ቢያስደስታትም፣ ነገር ግን ሊዲያ አይጥና ድመት ሆነዋል ማለት ነው። ሰላም ውዴ፣ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? በጣም ደና ነኝ፣ እግዚአብሔር መስገን። ዛሬም በአዲስ ቪዲዮ ከቻ ሰብያለሁ። ለቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ይችላላችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ዛሬ አደይ ድራማ ክፍል 37 38 ተለቋል ማለት ነው። ባለፈው እንግዲህ ለአደይ የፍቅር ጥያቄ እንዳቀረበላት ባርኮት ወዲያውኑ ነበር ያለቀው። አደይም እንግዲህ በጊዜውና በሰዓቱ ተናዳ፣ አንተ ህቴነሽ እንደ ህቴን ማየሽ እያልክ አንተም የፍቅር ጥያቄ በመጠየቅህ በጣም ተነድጀብሃለሁ። እንደዚህ ታደርጋለህ ብዬ አንድም ቀን አስቤው አላብቁም ነበር እያለችው ነበረ ለማን ለዴ ማለት ባርኮቴ ሶ ቤት ተመልሳ ግን ለሁሉም ፍቅረኛዋ እንደሆነ ለነፍቅርም ዴቭም ይሄን ነገር ሰምቶ እብድ ሆኖ ነበረ። ነገር ግን ይሄ ነገር እኔ የመሰለኝ ግን የእውነት አደይ የባርኮትን ፍቅር የምትቀበለው ሳይሆን የመሰለኝ ፍቅር እሷ ላይ ጫና እንዳታደርስባት ፈልጋ ለዛ ብላ ነበር የመሰለኝ። ነገር ግን አደይ የእውነት የፍቅር ጥያቄው ልትቀበለውና ከእሱ ጋር መቀጠል እንደምትፈልግ እንግዲህ ለምለምን ጠርታ ደስታዋን እየነገረቻት ነበር። ነገር ግን መጀመሪያ እንቢ በማለቱ አሁንም እየተጸጸተች ነው። ወደፊት አብራ መቀጠል እንደምትፈልግ እንዴት እንደምትነግረው ለለምለም የነገረቻት ነበር። ለምለም እንግዲህ ፈጠን ብለሽ ንገሪው እንጂ ዝም ማለት የለብሽም መፍዘዝ የለብሽም እያለቻት ነበር ማለት ነው። ይሄ ነገር እንግዲህ ፍቅር አደይ ልጅ ጫና ማድረጓን በትንሹም ቢሆን ቀንሶላታል ማለት ነው። አሁን እየተቃጠለች ያለችው ሊዲያ ናት። አሁን ዴቭ እንዲቆርጥለት እያደረገች ነው አደይ ማለት ነው። ዴቭና አደይ ተራራቁ ማለት ደግሞ ለፍቅር በጣም ትልቅ ደስታና ጥሩ ነገር ነው። ስለዚህ ፍቅር ደስ እያላት ነው። አሁን ላይ አደይ ያላት ጫና በትንሹም ቢሆን እየቀነሰ ነው ማለት ነው። ነገር ግን አሁን ደግሞ ሌላ ራስ ምታት የሆነችው ለምለም ናት ማለት ነው። ለምለም እና ሊዲያ እንግዲህ በየሰዓቱ እየተደባደቡ ይገኛሉ ማለት ነው። ሊዲያም ፍቅረኛ መሆን ትፈልጋለች፣ አዛዥ መሆን ትፈልጋለች፣ አለቃ መሆን ትፈልጋለች። ጭራሽ ቤታቸው ሄዳ እንግዲህ ኤላ ጋ አሪፍ የሆነ ፍቅር ጊዜ እያሳለፉ ሄዳ ነበር። ውሃ አምጪልኝ ስትላት እኔ አመጣልሻለሁ ሲል ኤላ፣ እሷ ግን እሷ እንድታመጣላት ነበር የፈለገችው። ሶ ለምለምም እንግዲህ ሊዲያን መጉዳት ስለምትፈልግ ስላናደደቻት፣ አሪፍ ጊዜ እያሳለፉ በመሀል ይህን ነገር በማለቷ ኤላ ሊያናድደው ስለሚችል እሷም እንግዲህ ሄዳ ብርጭቆ ሙሉ ውሃ ሞልታ እዛው ላይ ጨው ጨምራ ነበር የሰጠቻት። ይሄ ነገር ደግሞ ሊዲያን አናድዳትና እና እንዴት ጨው ጨምራ ይሰጥኛለች በማለት ውሃውን ጭንቅላቷ ላይ የነበረ ሙሉ ብርጭቆ ውሃውን የደፋችው። በዚህን ሰዓት እንግዲህ እሷም ለምለም ያደረገችው ይህን ስለምታውቁ ነው፣ ኤላ እንደሚናደድባት ታውቃለች። ሊዲያም ይህን ነገር ሰታት በሰላም እንደማትፋታ ስለምታውቅ ሌላም እንግዲህ ይሄን ውሃ ስትደፋባት ተናዶ ከቤቱ እንድትወጣለት እና ድጋሚ ሊያያት እንደማይፈልግ ጨው ጨምራቢ እንዲያደረገችው ብላ ልታስረዶ ብትሞክርም እሱ ግን ሊያምናት አልፈለገም። በጭራሽ ውጭልኝ፣ አንቺ አስመሳይ፣ ውሸት አምነሽ ብሎ እንግዲህ ከቤቷ አንጠንጥሎ ወዲያውኑ አሰጥቷታል ማለት ነው። ሊዲያም እንግዲህ እየተናደደች ቤቷ ኩርምት ብላ እያለቀሰች ነበረ። ፍቅርም እንግዲህ ለምን እንደምታለቅስ እየጠየቀቻት ነበር። ሰው ለምለም ምክንያቷ እንደሆነች ነግራታለች። ከዚህ ከምታለቃቅሽ አንድ ነገር አድርጌ ቆፍጠን

ጎበዝ ሁኝ ሌላ መሌ ፍጣሪ እንጂ አታለቃቀሽ እያለቻት ነበረ ሊዲያን። በዚህ አጋጣሚ ነበረ እንግዲህ ሊዲያ እና አዴ እያወሩ ሲያገኛቸው አጋጣሚውን ልጠቀምበት በማለት ሊዲያ እንግዲህ የለምለምን አንገት ማነቅ ጀምራለች ማለት ነው። በአዴ ስለለመዱ ሊዲያንም ለምለምንም ልክ እንዳዴ ማሰቃየት ትፈልጋለች። ሊዲያም ፍቅርም አሁን ግን አደይም ለምለምን እያየች ቆፍጠን እያለች ነው። ጎበዝ እየሆነች ነው። ሲዘነዝሩባት መሰንዘር ሲ ሲመቷት መማታት ሲሰድባት መሳደብን ታያይዘዋለች ማለት ነው። አደይም ሊዲያም እንግዲህ ልክ እንዳደይ መስላት ለመማታት ለምለምን እጇን ስትሰነዝር ነበር እንግዲህ አንገቷን አንቃ በጥፊ ያደራገመቻት ማለት ነው። እና አሁን ላይ ሊዲያና ለምለም አንገት ለአንገት ሆነዋል ማለት ነው። እንግዲህ ኤላ የሚፈልግ ለምለምን ነው። ሊዲያ ግን በግድ ለምለምን ከዛ ቤት አስወጥታ ኤላን የራሷ ማድረግ ትፈልጋለች። ነገር ግን የሚሆን አይመስለኝም። ምክንያቱም ለምለምን ኤላ በጣም ነው የሚወዳት እንግዲህ እንዴት አድርጋ ለምለምንና ሊዲያን ለምለምንና ኤላን ሊዲያ ማለየት እንደምትችል እንግዲህ እናያለን በቀጣይ ክፍል ማለት ነው። በጣም ከባድ ነው። የሚለያዩ አይመስለኝም። ሊዲያ የሚሳካላት አይመስለኝም። በከንቱ እየደከመች ነው። ባርኮት ና ዴይ እንግዲህ ወደፊት አብሮ የመቀጠል እድላቸው ይቀንሳል ማለት ነው። አንደኛ ዴቭ ና ባርኮቴ በጣም ከባድ ጸብ ጀምረዋል ማለት ነው። አይጥና ድመት ሆነዋል። ምክንያቱም እንደዚህ በማድረጉ ባርኮት በጣም አሁን እየተጸጸተ ነው። ሲቀጥል ደግሞ ዴብ በጣም አዝኖበታል እንደዚህ በማድረጉ የውቀሳ ማዕት እየወረደበት ነበር እንዳያችሁት ማለት ነው። እንግዲህ አደይ አደይን ያገባል ወይስ አዲስ የመጣችውን ፍቅረኛዋን? ባርኮት የማን ሊሆን ይችላል ማንን ሊመርጥ ይችላል? እየተወዛገበ ነው። የበፊት ፍቅረኛዋ እንደምትወደው እንደምታፈቅረው ሁሉም ነገር ውሸት እንደነበር ነግረዋለች። እሱ ደግሞ ለአደይ የፍቅር ጥያቄ ጠይቋታል እንደሚወዳት እንደሚያ ያፈቅራታል። ቤት ገብቶም እንግዲህ ለዴቭ እንዳለው እወዳታለው፣ አፈቅራታለው ምንም አታመጣም እያለው ነበረ። ሶ አደይን ይመርጣል ወይስ የበፊት ፍቅረኛውን ከ ከዴብ ጋር ላለመጣላት የበፊት ፍቅረኛው ሊመርጥ ይችላል። ምናልባት በዚህን ሰዓት ደግሞ አደይ በጣም ልትጎዳና ልታዝን ትችላለች። ምክንያቱም አደይ አሁን ባርኮትን በቃ ፍቅረኛዋ እንዲሆን ፈልጋ ነበረ። ሶ ቀጣይ ክፍል እንግዲህ ምን ይፈጠራል? አደይ የባርኮት ትሆናለች ወይስ ባርኮት የልጅነት ጓደኛውን ይፈልጋል? ከዛ አደይ ደግሞ ከዴብ ጋር ምትቀጥል ይመስላቸዋል? ኤላና ለምለምስ ምን ይሆን መጨረሻቸው? ኤላ የለምለም ወይስ የሊዲያ የማንም የሚሆን ይመስላችኋል? ገምቱ። እስከዛው ባይ ባይ። ወዳችኋል።